ሰው እንግዲህ ከልቡ የተረፈውን ነው ወይም ከልቡ ነው የሚወጣው። ቃል የልቡ ልጅ ነው ማለት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ልባቸው የቆሸሸ ነው። ስለዚህ ከቃል ነው ልብ፣ ከልብ ነው ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ እሳቢያችን፣ ቃላችን ኃይላችን የተሰናሰሉ የተያዙ ናቸው ሁልጊዜ። ስለዚህ ልነግራቸው የምፈልገው ትልቅ ጉዳይ አለ። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ ያለው ቅድም ነገር ያቸዋሉ። ለምሳሌ የሚያሸብር፣ የሚያርድ፣ የሚያስደነግጥ ድምፅና ቃል ምበን እንደሰማ ነው። እንደ ናብሊስ ደግሞ የሚያስደስት የሚያረጋጋ ድምፅ ከነዛ ድንጋዮች ሁሉ እንደሰማ ነው ከሰው የሚወጡ ቃላቶች ደግሞ የበለጠ ናቸው ከነዛ ማዕድናት የበለጠ ለምሳሌ ይሄ ቫይብሬሽናል ፍሪኩዌንሲያችን ምንድን ነው ብዙም አልላችሁም በአጭሩ ነው መነግራችሁ ለምሳሌ አልችልም እኔ እኮ ደደብ ነኝ እኔ ሰነፍ ነኝ እኔ አረባ ነኝ እኔ እኮ በቃ መስራት ማልችል ሰው ነኝ ስንል ይሄ ምንድን ነው ማለት ነው? ሎ በጣም ዝቅ ያለ ቫይብሬሽናል ወርድ ናቸው። የሞቱ ደቀማቱ በቃ ደካ ደካማ እርግብግብታ ያላቸው ቃላት አልችልም፣ ውሽ፣ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ። ቃሉ ራሱ በጣም ደካማ ንዝረት ያለው ኃይል የለሽ ቃል ነው። እችላለሁ፣ ዝግጁ ነኝ። ልብ አድርጉ፣ እችላለሁ፣ መጻፍ እችላለሁ፣ መስራች ትችላለሁ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው፣ በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። አሁን በደንብ ለይተን ማወቅ አለብን። ስለዚህ ራስህን መግደልም ትችላለህ፣ ራስህንም ከፍ ማረ አልችልም ካልክ አትችልም። በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። እችላለሁ፣ እሰራለሁ፣ እንዲያደርጋለሁ ይህን ቃል ስታወጣው ደግሞ ዝግጁ ነኝ ለዚህ ሚሽን ዝግጁ ነኝ ስትል፣ ይሄ ያወጣው ቃል ወይም ያወጣሽው ቃል ከፍተኛ ንዝረት ያለው ቃል ነው፣ ኃይል ያለው ቃል ነው ማለት ነው። ስለዚህ ይሄንን በደንብ መጠንቀቅ ያስፈልጋቸዋል። የምትናገሯትን ቃል በደንብ ማሰብ ያስፈልጋቸዋል ከማውጣታችሁ አስቀድሞና መልካም ጉልበት የሚሰጡን አሉ ኔጌቲቭ ኢነርጂ ደግሞ አሉታዊ ኃይል የሚሰጡን አሉ። ለምሳሌ መልካም ቃላት ስታወጡ ፖዘቲቭ ኢነርጂ ነው የሚከባችው። ለምሳሌ ምስጋናን ለምስምስጋና ራሱ አንድ እኮ ነው። ማመስገን ማመስገን በመከራ ውስጥ ሆኖ ማመስገን መቻል እንደ እዮም ማለት ነው። እና መልካም ቃላትን ስታለማምዱ፣ መልካም ቃላትን ስትደጋግሙ በጣም ሀይ የሆኑ ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች መልካም ሰዎች፣ መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡ ሰዎች መልካም ሰዎች ናቸው ማለት ነው። መልካም ውጤት፣ መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው የምናወጣውም ቃል ገዳይ ነው በኋላ ላይ መጣበታለሁ በጣም ደካማ የሆነ ኃይል ያለው ቃል ደግሞ በተቃራኒው በሽተኛ ነው የሚያደርገው ሰውን ለበሽታ ያጋልጣል እኔ አልችልም እኔ ደክም ያለሁ ምናምን ስትሉ ራሱ ድካም ነው የሚለቅባችሁ ስደክም ኃይለኛ ነኝ ብርቱ ነኝ ግን በድካሜ ውስጥ ብርታት አለ ስትሉ ደግሞ ብድግ የሚል የራሱ የሆነ ምን አለው ማለት ነው ኢነርጂ ያለው ራሱን የቻለ አንድ ርግብግብታ ይፈጥራል። የኃይል ርግብግብታ አላቱ። በጣም በጣም በጣም በጣም ቃላችን በጣም ምን ያህል የተመረጠ መሆን እንዳለበትና በጎ ቃላትን ማለማመድ መቻል እንዳለብን ነው የምነግራችሁ። በአንጻሩ ደግሞ ቅድም ያልኳቸው አሉታዊ የሆኑ ቃላቶች፣ ገዳይ ቃላት፣ ይሄ ገዳይ ቃላት፣ የሀሜት ቃላት፣ የውሸት ቃላት የሚያወጡ ሰዎች አሉ። ይሄ ደግሞ አደገኛው ነው። ሌላውንም ይገላሉ። እራሳቸውንም ያጠፋሉ። በተቃራኒው ደግሞ መልካም ቃላት፣ እውነተኛ ቃላት፣ ፈዋሽ ቃላት የሚያወጡ ደግሞ አሉ። ሁለቱም ውጤት አላቸው። ልብ አድርጉ፣ ሁለቱም ውጤት አላቸው። አሁን በጣም የሰሎሞን የጠቢቡ ቃል ይገርመኛልና ክፉን ቃል መናገር ክፉን ቃል መናገርም ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጠላል። በቃ በሽተኛ ነው የሚያደርገው። ክፉን ቃል መናገርም ሆነ መስማትም። ደግሞ መልካም ቃል መውጣት መናገር፣ መስማት ደግሞ ይፈውሳል፣ ጤና ይሰጣል። በጣም ይገርመኛል። ምሳሌ አስራ ሁለት ምሳሌ አስራ ሁለት አስራ ስምንት ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል። እና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ። ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። በጣም እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመት ከጀመራችሁ አትጠራጠሩ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛ ሆናችሁ ነው የምትቀሩት። ይሄ ለራሳችሁ ስትሉ ነው የምታደርጉት። እንደውም ምሳሌ አስራ አምስት አራት ላይ ጠቢው ሰሎሞን ጥበብ የተሰጠው ሰሎሞን ምን ይላል? ፈዋሽ ምላስ የህይወት ዛፍ ነው ይላል። በቃ የሚፈውስ ምላስ አለ ማለት ነው። የህይወት ዛፍ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። እባድርጋችኋል ፈዋሽ ምላስ የህይወት ዛፍ ነው። የጠማማ ወይም ጠማማ ንግግርን የሚያደርግ ሰውን ስታደምጽ ግን ነፍስ ይሰበራል ይላል። ሰውነት ይሰበራል፣ ያለ ዕድሜ ታረጃለህ፣ ትሞታለህ፣ በሽተኛ ትሆናለህ፣ ትሆኛለች ማለት ነው። በአንጻሩ ግን ያማሩ ቃላትን በጎ ቃላትን ፈዋሽ ቃላትን ማውጣት ለራስም ጤንነት ነው፣ ለሌሎችም በረከት ነው። ይሄ ምን ይላል ሰሎሞን፣ በተለይ 16ኛው ምዕራፍ 24 ቁጥር ላይ ያማረቃል የማር ወለላ ነው ይላል ያማረቃል ያማረቃል ለነፍስም ጣፋጭ ለአጥንትም ጤና ነው አለ። በቃ ለአጥንትም ጤና ነው። ስለዚህ ልጆቻቸውን ሲያጠፉ እንኳን ባካችሁ አትስደቧቸው፣ አትርገሟቸው። አጥንታቸው መስበር ማለት ነው። ካደጉ በኋላ በሽተኛ እንዲሆን ወይም በጣም መጥፎ ነገር ከርስ የእርግማን መጥፎ ነገር ነው እና ለነፍስ ጣፋጭ፣ ለአጥንትም ጤና ነው አለ መልካም ቃላት ሁሉ የምታደምጡ ከሆነ ጤናኞች ናችሁ ማለት ነው። በአንጻሩ ግን የጠማማ ምላስ ነፍስን ይሰብራል። በጣም የተረገመ ቃል፣ የሀሜት ቃል፣ የስድብ ቃል የምትሰሙ ከሆነ በሽተኞች ነው የምትሆኑት። ደግሞ ራሱን ችሎ መጥፎ ነገር አለ። ስለዚህ በተቻላችሁ አቅም ነግራችሁ መልካም ቃል አውጡ። ሀይ ጠንካራ ቃል ማለት ኢነርጂ ያለው ቃል አውጡ። የፍቅር ቃል አውጡ። ይሄ እንግዲህ የምንናገረው ነው የምንኖረው ማለት ነው። የምንናገረው ነው የምንኖረው። እንደውም ሰሎሞን ይቀጥላል። በጣም ይገርማል። በጣም ምሳሌውን እወደዋለሁ። በተቻለኛ አቅም እንደ ምሳሌው ለመኖርም ሙከራ አደርጋለሁ። ምሳሌ አስራ ስምንት ሀያ ምን ይላል? የሰው ሆድ ካፉ ፍሬ ይሞላል አለ። በቃ ከንፈሩም ከሚያፈራው ይጠግባል። ሞትና ህይወት በምላስ እጅ ናት። ከንፈሩም ከሚያፈራው ይጠግባል። ብልጽግናም ድህነትም እዚች ውስጥ ናት፣ እዚህ ውስጥ ናት። ይሄን ቃል በደንብ አስቡት። አሁን እንደ ሀገር ለምን የተቸገር ነው? እስኪ ወደ መፍትሄ እንምጣ። ቃላት ይኸውላችሁ። ለዚህ ነው እኮ ሞትም ህይወትም በምላስ እጅ ናት አለ። ሞትንም ህይወት ሞት ውስጥ ተደልሳን ይላል። ሞትን መጥራት ትችላለህ በምላስ ህይወትን በምላስ መጥራት ትችላለህ። ሁለቱም ምርጫ ነው። የአንተ ምርጫ ነው። ፖዘቲቭ ወርድስ ተጠቅመህ ፍሬው መብላት ትችላለህ። ኔጌቲቭ ወርድስ መንዶ አሉታዊ ጎኑን ማምጣት ትችላለህ። አሁን የምንናገረው ቃል አዎንታዊ ወይም አሉታዊ ኃይል አላቸው። አሁን ኢነርጂ ነው እያወራን ያለነው። ተመልካቾቻችን፣ ቀላል ነገር አይደለም። እንደምታስቡት አይደለም ቃል እንደምታስቡት ተራ ነገር አይደለም። እየነገርኳችሁ ነው። በጣም ከባድ ነው። ከባድ ነው። በአካባቢ በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ ከዛም አልፎ ተርፎ በሀገር ደረጃ፣ በአህጉር ደረጃ በዓለም ደረጃ ከፍተኛ የሆነ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። አሁን ሀገር በማረስ ብቻ በማረስ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። ይሄን በጣም አስምሩበት። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን። ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል፣ ባዶ ያስቀራል። አሁን ወደ ለምሳሌ ኢነርጂ ነው ኢነርጂ። አሁን ሰማይ ስማ ምድር አድምጪ፣ ሰማይ ስማ ምድር አድምጪ፣ ሰማይ ዝናብ እንዳትሰጥ ከናበቡ ማለት ነው። አሁን ከእነዚህ ቅዱሳን ሰዎች የወጣውን ቃል ኃይል ስላለው ዘጋ ሰማይን ማለት ነው። በእምነት ዘጋ። ሰማዩ ራሱ ዝናብ አላዘንብ አለ እንደማለት ነው። የምናወጣው ቃል ቀላል አይደለም። ለምሳሌ ሀገራችን፣ ሀገሬ፣ ሀገራችን እንወድሻለን። ሀገራችን እናከብርሻለን፣ ሀገራችን እናገለግላለን፣ አንችን ከፍ ከፍ በይ ስትሏት ሀገር ታደምጣለች፣ ታደምጣለች። ሁሉም ከተፈጥሮ ተፈጥሮ ሀይሎች የተያያዙ ናቸው ዝም ብሎ ባዶ ስፔስ የለ ሁሉም ተያይዘዋል ለምሳሌ በኋላ ላይ እመጣበታለሁ ለምሳሌ ኢየሩሳሌም ብረሳሽ ቀኝ ትርሳኝ ሀገሯን ነው የሚያናግሯት እኮ ስለ አንቺ ባልመሰክሩ አንደበቴ ይዘጋ ምንም ሀገሯን ነው የሚያናግሩት አንቺ ሀገር እንትን ይሄ ምንድን ነው የሚወጣው ቃል ቃሉ አይደለ ቃሉ ሀገርን ያክማል ከፍ ያደርጋል ቃል ሀገርን ያፈርሳል አሁን ወደ ምስጢሩ እንግባ። አሁን ይህን መርሃ ግብር የምታደምጡ ሁላችሁ ከዚህ በኋላ የምትናገሩትን ቃል ምን መሆን እንዳለበት እንደምትረዱ ሙሉ እምነት አለኝ። እንደ ሀገር እናስብ። መጥፎ ቃላት፣ የሐሰት ቃላት፣ የስድብና የሀሜት ቃላት፣ ገዳይ ቃላት፣ የሽንገላ ቃላት፣ የሚሰብሩ ቃላት፣ ክፉ ቃላት፣ የሞት ቃላት የእርግማን ቃላት፣ አቁሳይ ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ በጣም ኔጌቲቭ ኢነርጂ ነው እየወጣ ያለው ከዛ ማህበረሰብ። አፉ ግማሹ የሀሜት ቃል፣ ግማሹ የስድብ ቃል፣ ግማሹ የሽንገላ ቃል፣ ግማሹ አቁሳይ ቃል፣ ግማሹ የጥላቻ ቃል ሲያወጣ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለዋ። ቅድም እንዳየ ነው። ጠቢቡ ሰሎሞንም እንዳለው በዚህ ቃል ምክንያት ሀገር ትደህያለች፣ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ። ምክንያቱም ሰው ህይወትና ሞት አንደበት ነው አደል ያለው። በቃ ሞት አለ፣ ስቃይ አለ፣ ሀዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። ምክንያቱም እነዚያ ሰዎች ሁሉ የሚያወጡት ቃል ኔጌቲቭ ቃል ነው ማለት ነው እና አቁሳይ ቃል፣ የእርግማን ቃል፣ መጥፎ ቃል፣ ስድብ ቃል፣ ሀሜት ቃል፣ ገዳይ ቃል፣ የሽንገላ ቃል፣ የሚሰብር ቃል፣ ክፉ ቃል፣ የሞት ቃል፣ የሰቆቃ ቃል፣ የእርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃላት ሁሌ ነው የሚያወጡት። ያ እንግዲህ ሰባሰብና ሀገርን ሲያስለቅስ ሞት፣ ስቃይ፣ ሀዘን፣ እንባው፣ ሰቆቃው፣ እንግልቱን ያመጣል። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላውቅም። እና ኔጌቲቭ ኢነርጂ ሀገር ሁሌ አሁን ሀገራችን በሀዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና ሀዘን ሀዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ። ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው ወይም ተፈጥሯችን አልተረዳ ነውም ከሆነ ሌላ ጉዳይ ነው። ምን ማድረግ አይቻልም። ግን በአንጻሩ በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ አመስጋኝ ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ ያማሩ ቃላትን፣ የጥበብ ቃላትን፣ ፈዋሽ ቃላትን፣ ፈዋሽ ቃላትን የምስጋና ቃል በመከራ ውስጥ እንደ ዮብ እያሉ የምስጋና ቃላትን ማውጣት የሚችሉ ሕዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል ፖዘቲቭ ኢነርጂ ሀገርን በደስታ፣ በፍቅር፣ በሰላም፣ በበረከት፣ በእምነት፣ በእውነት፣ በእውቀት፣ በማስተዋል እንዲመላ ያደርጋል ማለት ነው እና መልካም ቀኖችን ለሀገር ያሰጣሉ መልካም የበረከት። ምክንያቱም ይሄ ሁሉ የሚያወጣው የምስጋ የበረከት ቃል ስለሆነ ፖዘቲቭ ኢነርጂ ነው። ኢነርጂ ደግሞ ትልቅ ትልቅ ኃይል መብራት የምታበራው እኮ ኢነርጂ፣ ሁሉም ነገር ኃይል ነው። ኃይል ይፈልጋል። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው ምን ብትለው አይደለም በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው፣ ይሄ ነው ሀገርን ሊጎዳም ሊጠቅምም የሚችለው ስለዚህ